ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማ ቤት እመቤት ዝናሽ ታያቸው ለአረጋውያንና ለአቅመ ደካሞች የትንሣኤ በዓል ምክንያት በማድረግ ማዕድ አጋርተዋል። በዓልን ስናከብር አቅመ ደካሞች እና ለተለያዩ ማህበራዊ ችግሮች የተጋለጡ ወገኖች ባይተዋርነት እንዳይ እንዳይሰማቸው በማድረግ ሊሆን ይገባል ሲሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤ ገለጹ። ወይዘሮ አዳነች አቤ የትንሳኤ በዓል ምክንያት በማድረግ አቅመ ደካሞች እና ለተለያዩ ማህበራዊ ችግሮች የተጋለጡ የህብረተሰብ ክፍሎችን በትውፊት መሰረት በአብሮት ቤተ መጻሕፍት በሌሊት ጾም አስፈትተዋል። ሰብስቤ ባዩ ተጨማሪ አለው ከሀገራዊ ለውጡ በኋላ ባህል እየሆኑ ከመጡ ተግባራት መካከል ነባሩን ኢትዮጵያዊ ወግ ባህል በማስቀጠል በተለይም በበዓላት ወቅት አቅመ ደካሞችና ለተለያዩ ማህበራዊ ችግሮች የተጋለጡ ወገኖችን በዓልን በደስታ እንዲያከብሩ ማድረግ አንዱ ነው። የዘንድሮን የትንሣኤ በዓል ምክንያት በማድረግም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አቅመ ደካሞችና ለተለያዩ ማህበራዊ ችግሮች የተጋለጡ ወገኖችን በፋሲካ በዓል አከባበር እሴት መሰረት በሌሊት በአብርሆት ቤተ መጽሐፍት አስፈስከዋል። በዓላትን ሁሉም በትውፊቱ መሰረት በደስታ በየቤቱ ሲያከብር አቅመ ደካሞችና ለችግር የተጋለጡ ወገኖች ባይተዋርነት እንዳይሰማቸው ቤተሰባዊ ፍቅርን ለመግለጽ መርሃ ግብሩ መዘጋጀቱን ከንቲባ አዳነች ገልጸዋል። ብዙዎች ዛሬን በየቤታቸው በትልቅ የፍቺ በዓል ጾምን ይፈታሉ። እንደዚህ እንደናንተ ብዙ ጠያቂ ወይም ደግሞ የተለየ ፕሮግራም ማድረግ የማይችሉትም በከተማችን ቤተሰብ የሌላቸው ወይም ደግሞ ባይተዋርነት የሚሰማቸው ሳይሆን እኛ እርሰ በርሳችን ቤተሰብ ነት። በተለይ ለከተማችን ነዋሪዎች ጠያቂ ወይም ደግሞ ደጋፊ የሌላቸው በእምነታቸው ግን ፈጣሪን በማምለክ በመከተል በመጾም በመጸለይ ላይ የጾም ወቅትን ያሳለፉትን እኛንን ቤተሰቦቻችሁ እንወዳችኋለን እንኳን ያደረሳችሁ ለማለት የተዘጋጀ ፕሮግራም ነው። በድጋሚ እንኳን ያደረሳችሁ እያልኩ የፋሲካ በዓል የሰላም፣ የፍቅር፣ የአብሮነት፣ የመተሳሰብ መልካም በዓል እንዲሆንላችሁ ከልቤ ይመኛለሁ። አቅመ ደካሞችን ማሰብ በሰው ዘንድም በፈጣሪም ምንዳን የሚያስገኝ መልካም ተግባር ነው ያሉት የመርሃ ግብሩ ተሳታፊዎች ለተደረገላቸው መስተንግዶ ምስጋና አቅርበዋል። በከንቲባ አዳነች አበቤ ምክንያት አድርጎ እግዚአብሔር ወርዶ መገበነ እያልኩ ነው ያለው። ይህን ያህል አስተሳሰብ ባለፈው በነበረው ጊዜ እኮ የሰው ልጅ ማንነቱ የለበሰ የታጠቀ እንጂ አቅመ ደካማን ወይም ሰው የሌላቸውን የሚረዳቸው አልነበረም። እግዚአብሔር አምላክ ይሰጣል፣ እግዚአብሔር አምላክ ይቀበላል። ይህን ግን እግዚአብሔር ያደለው ነው የሚያደርገው። እኛ አረጋውያን ግቢት ነው ያለን እየተጦር ነው ያለ ነው። እዚህ ከንቲባዋ በአመት በአመት የጥሪ ተደርጎልን ወገኖችን ከኔ ጋር እንዲውሉ በማለት አስበው በሰላም አቋል ትሆናል እኛ በጀሜዳው ወድቀን የተገኘንውን ወገኖቼ ናቸው ብለው ሰብስበው ይህን ማቋልሳቸው ለሀገራችን ታላቅ ክብር ነው። እኛም ከንቲባችን እያመሰግን እግዚአብሔር እድሜና ጸጋ ይስጥልን ሀገራችን ሰላም ያርግልን እንላል። እኛ የመጣ ነው የወደቁትን አንሱ ማህበር ነው የመጣ ነው። ያው እዛ ነው የምንኖረው። ይህ በዓል በማክበራችን በጣም ደስተኞች ነን። እሷም ዝቅ ብላ ከእንደኛ አይነቱ ማህበረሰብ ከተጣለ ማህበረሰብ ጋር ይህን በዓል እውነት እንደ ራሱ አድርጋ ጠርታን በክብር ይህንን በማየታችን በእውነት እኔ በበኩሌ በዚህ እድሜ በጣም ደስታ ተሰምቶኛል። የወደግኩ ሰው ነበርኩ፣ ማንም ዞር ብሎ ያላየኝ። እሷ ግን እንደዚህ አክብራ በመምጣት በፍጹም አላመንኩም። እልምን የመሰለኝ እውነት አልመሰለኝ እና እዚህ በመድረሴ ፈጣሪን ከሕመሜ በላይ በጣም ደስ ብሎኛል። ከሕመሜ በላይ በጣም ደስ ብሎኛል። እድሜና ጤና ይስጣት። ሁሉንም ነው በዚህ እንትን ውስጥ የተሳተፉትን በጠቅላላ እድሜ ከጤናው ጋር ይስጣቸው። መሰል የመረዳዳትና የመተሳሰብ እንዲሁም የሀገር ባለውለታዎችን የማሰብ ተግባር ለቀጣይ ትውልድ አርአያ የሚሆንና ሞራልም የሚሰጥ ነው ብለዋል። ተሳታፊዎቹ ለትውልዱ መጽ አርአያ ይህንን እያየ ወደፊትም ላሉት የወደቁትን በማንሳት ወገኖችን እንዲያስብና እንዲያበረታታ ያደርገዋል። እኔ እግዚአብሔር እድሜና ጸጋ ይስጣቸው፣ ቸሩ መድኃኔዓለም ጥላ ከለላ ይሁናቸው ብዬ ነው የማመሰግነው። ይሄ መደረጉ ለቀጣዩ ትውልድ ምንድን ነው፣ ሌላውም እንደዚህ ሞራል እንዲኖረው ያደርጋል። አሁን ከኛ ጋር ያሉት እኔ በእድሜ ትንሽ እንትን እላለሁ እንጂ ለሀገር በጣም ትልልቅ ነገሮችን ያበረከቱ እኔ አሁን ሳያቸው በጣም ለሀገር የተዋደቁ እግራቸውን ያጡ እና እነዚህ እነዚህ ሰዎችን ማንሳት ማለት ለሌሎቹ ትውልድ ደግሞ በቃ አንዲም አለ እንዴ እኔም የሆነ ነገር ለሀገሬ ማድረግ አለብኝ፣ እንዴት ታስባለው? እንዴ እንዲል ስለሚሉ እንደሚሉ እንትን ይላሉ፣ ሞራል ይሰጣል። የትንሣኤ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ዘንድ በድምቀት ተከበረ። በቤተ ክርስቲያን ቅጽር ግቢ ውስጥ በተለያዩ መንፈሳዊ ሥነ ሥርዓቶች በድምቀት የተከበረው የትንሣኤ በዓል በቤት ውስጥም ሲከበርም በትንሣኤ ሕሊናና በትንሣኤ ልቦና መሆን እንዳለበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ አሳስበዋል። ካሳሁን አንዱዓለም ተጨማሪ አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ትውፊት መሰረት ከቀዳሚ ለእሁድ ጥቢያ ምሽት ሁለት ሰዓት ጀምሮ በጸሎት በካህናቱ ያሬዳዊ ዝማሬ እንዲሁም በምእመናን ምስጋናና ልታ በየአመቱ በድምቀት የሚከበረው የትንሣኤ በዓል ዘንድሮም በተለያዩ መንፈሳዊ ስነስርዓቶች በድምቀት ተከብሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ብፁዕ ቅዱስ አቡነ ማትያስን ጨምሮ ሊቃነ ጳጳሳት፣ ካህናትና በርካታ ምእመናን በመንበረ ጸባኦት ቅድስት ሥላሴ ካቴድራል ተገኝተው በዓሉን አክብረዋል። በቤተ ክርስቲያን ቅጽር ግቢ ውስጥ በተለያዩ መንፈሳዊ ስነ ስርዓቶች በድምቀት የተከበረው የትንሳኤ በዓል በቤት ውስጥ ሲከበር በትንሳኤ ህሊናና በትንሳኤ ልቦና መሆን እንዳለበትም ብፁ አቡነ ማቴያስ አሳስበዋል። የትንሳኤ በዓል ክርስቶስ ሞት የማይገባው አምላክ ሆኖ ሳለ ለሰው ልጆች ክብር ሲል መከራን በመቀበል ለሌሎች ዋጋ መክፈልን ያስተማረበት ዕለት ስለመሆኑም አቡነ ማቴያስ ጠቅሰዋል። ጌታችን ኢየሱስ ክርስቶስ የመጣው በእነሱ ኃይልና ግፊት ሳይሆን ያው መስዋዕት ከፍሎ አዳምን ለማዳንና ከጠፋበት ለመመለስ ነው እንጂ በቀላሉ ማጥፋት አቅቶት አይደለም። እንዲያውም ሌላውን ያደናል፣ ራሱን ግን ሊያደና አይችልም እያሉ ሁሉ ይሳለቁበት ነበረ። እሱ ግን የመጣው መስዋዕቱ ሆኖ ከድንግል ማርያም ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሞቶ ተሰቅሎ አዳምን የአዳምን ኃጢአት አስወግዶ አዳምንና ልጆቹን ኃጢአት አስወግዶ ወደ ነበረበት ጥንት አማኝነቱ ሊመልሰው ነው። በክርስቶስ ትንሣኤ ሁሉም ሰው ክፋትና ጥላቻን ከልቡ በማስወገድ በክርስትና ህይወት ውስጥ ክርስቶስን መምሰል ሲችል በዓሉ እውነተኛ ትንሣኤ ይሆናል ያሉት አቡነ ማትያስ ከትንሣኤሁ ጀምሮ እስከ ዳግም ትንሣኤ ድረስ አቅመ ደካሞችን እንኳን ለብርሃነ ትንሣኤ በሰላም አድርሳችሁ ብሎ መጠየቅ የቤተ ክርስቲያኑ አስተምህሮ በመሆኑ ህዝበ ክርስቲያኑ አስተምህሮ ሊተገብረው ይገባልም ብለዋል። ለመልካም ነገር መነሳት፣ ለበጎነት መቆም አማኞች ከክርስቶስ ትንሣኤ ሊማሩት የሚገባ ተግባር ስለመሆኑም ብፁዕነታቸው ተናግረዋል። በየአመቱ የጌታችን የኢየሱስ ክርስቶስን ትንሣኤ እያከበርን በምስክርነቱ ክርስቶስ መነሳቱን የእኛ ደግሞ በክርስቶስ በተነሳበት አነሳስ ተነስተን መንግሥተ ሰማያትን ለመውረስ ባለተስፋዎች እንደሆን ይህን እየመሰከርን እንኖራለን። ስለዚህም ሁላችንም እንኳን ደስ ያላችሁ፣ እንኳን ለበዓለ ትንሣኤ እንኳን ያደረሰን ለሚመጣው ዓመት በሰላም ጠብቆ ያቆየን እግዚአብሔር ባርካችሁ ይቀድሳችሁ። ሀገር ፈተና ሲበረታባት እንዳትወድቅ መደገፍ፣ በግል ሕይወት ውስጥ ቀን የጎደለ መስሎ ጎጆ ዘመን መሲል፣ ከመከራ በኋላ ትንሳኤ እንዳለማመን አማኞች ከክርስቶስ ትንሳኤ ሊማሩት የሚገባ ሌላው ተግባር ስለመሆኑም አቡነ ማትያስ በጸሎተ ቡራኪያቸው ተናግረዋል። በኢትዮጵያ ወንጌላዊት ቤተ ክርስቲያን በመካነ ኢየሱስ የአዲስ አበባ ሲኖዶስ የመካኒሳ ማህበረ ምእመናን የትንሣኤ በዓል ምክንያት በማድረግ የጸሎት መርሃ ግብር ተካሂዷል። የሃይማኖት አባቶችና ምእመናኑን በዓሉን ስናሳልፍ መረዳዳት፣ ትብብርና ፍቅርን እናስቀድምም ጥሪን አቅርበዋል። ተመስገን ይመር የሃይማኖት አባቶቹንና የምእመኑን ሀሳብ እንደሚከተለው አዘጋጅቶታል። ተከታትለን እንመለስ። ኃጢአተኞች፣ በደለኞች ሆነን ሳለን ከእግዚአብሔር ጋር የተጣላን ሆነን ሳለን እግዚአብሔር ከራሱ ጋር ሊያስታርቀን ልጁን ኢየሱስ ክርስቶስን ለሞት አሳልፎ ሰጠ። እርሱም ደግሞ ጥልን በመስቀል ጠርቆ ሁለቱን አዋሃደ። በሞቱ ሁለቱን አዋሃደ ምን ማለት ነው? ሰውና እግዚአብሔር በኃጢአት ምክንያት ተለይቶ ሳለ እሱ በመስቀል ሞት ሰውንና እግዚአብሔርን አስታረቀ። ይሄንን ህይወት ይሄንን ኑሮ ይሄንን እውነት አማኙ መኖር ምዕመናን መኖር መመስከር አለባቸው። ይህንን የትንሣኤን ፍሬ ደግሞ ሁል ጊዜ መኖር ትንሣኤን መመስከር በመስቀል የተከፈለውን ይህንን የእውነት ህይወትን መኖር ያስፈልገዋል። ይሄ ማለት እርስ በርስም ነው። ከጎረቤት ጋራ ከእርስ በርስ ጋራ ፍቅርን በመጋራት ያላቸውን በመጋራት ያለው ለሌለው በማካፈል መደጋገፍን፣ መዋደድን፣ መተሳሰብን አብሮ መኖርን የሚያጠናክር ነው። ምሳሌያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ምንድን ነው ያደረገው? ህይወቱን የሰጠን ህይወቱን የከፈለልን ደሙን ነው ያፈሰሰልን። ትልቅ ዋጋ ነው ይሄ ለሰው ልጆች የተከፈለ እና ይሄ ትልቅ ዋጋ ስጋ ለባሽ በሙሉ በእግዚአብሔር አምሳል የተፈጠረ ሁሉ ሊቀበለው የተገባ እውነት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ትልቅ ህይወት ደግሞ ከከፈለልን እኛ ይህን የቀመስነውን ፍቅር ከጌታ ያገኘነውን ክብር ለሌሎች ማካፈል ይጠበቅብናል። አንደኛው ምንድነው እሱ ይህንን የሰው ልጆች ሁሉ የሚድኑበትን እግዚአብሔር የሰጠንን ይህንን ወንጌል ለሰው ልጆች ሁሉ መናገር ይጠበቅብናል። ጌታ ኢየሱስ ክርስቶስ እንዳለ እኔ መንገድም እውነትም ህይወትም ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም ማለት ስለዚህ ስለ ሰው ልጆች ሁሉ ዋጋ የከፈለና ሰውና እግዚአብሔርን ያስታረቀ መድኃኒታችን ኢየሱስ ክርስቶስ ይህንን ካደረገልን እኛም ደግሞ ይህንን ወንጌል መናገር አለብን። ሁለተኛ ደግሞ ካለን ነገር ካለን ነገር በዓል ነውና፣ ጎረቤት አለ፣ ዘመድ አለ፣ አዝማድ አለ፣ የምናቃቸው የማናቃቸው ሰዎች አሉ እና ያለው ሰው አለ፣ የሌለው ሰው አለ። ስለዚህ ያለን ሰዎች ደግሞ ለሌላቸው ደግሞ በማካፈል አብሮ በመብላት ሼር በማድረግ ይህንን በዓል እንድናከብረው ይጠበቅብናል ማለት ነው። ከኛ ሕዝበ ክርስቲያኑ የተከፈለለትን ዋጋ ማወቅ አለበት። እለት እለት ማሰብ አለበት። የዛሬ ዋን ቀን ብቻ አይደለም። እለት እለት ማሰብ አለበት ክርስቶስ የከፈለለትን ዋጋ። ስለዚህ ይህንን እያሰበ ደግሞ ሌሎችን በፍቅር ማየት፣ በሰላም ማየት። ስለዚህ ሰው ፍቅር ካለው ሰላም ይሆናል። ስለዚህ አንዱ ለአንዱ መተሳሰብ፣ አንዱ ለአንዱ ማስቀደም አለብን። በፍቅር ማለት ነው። ስለዚህ እኔ አሁን አንተን ከወደድኩህ አስቀድምሃለሁ ይሄ ሰልፊሽ አንሆንም ማለት እኔ ላስቀድም አንልም። ስለዚህ እኔ ደግሞ አንተን ማስቀደም ከቻልኩ አንተ መርዳት ከቻልኩ አንተ ደግሞ እኔን የማትወድበት እኔን ይቅር የማትልበት ምክንያት አይኖርም። ስለዚህ እያንዳንዳችን ሁላችንም አንዱ ለአንዱ መተሳሰብ አለብን ማለት ነው። ለምን ክርስቶስን ዕለት ዕለት ማሰብ አለብን? ለምን? ለዘላለም ነው። የዘላለም ህይወት ነው የተሰጠን አይደል? እንጂ እኛ ኃጢአተኞች በደለኞች ነበርን አይደል? በክርስቶስ ነው ወደ አባታችን የተጠጋ ነው። ስለዚህ ይሄ የተደረገለት ሰው ደግሞ ዕለት ዕለት በደል የሌላን ሰው እየቆጠረ መሄድ የለብንም። ስለዚህ በደላችን ይቅር እየተባባለ በሰላም መኖር አለብን ማለት ነው። የተከበራችሁ ተመልካቾቻችን የምትከታተሉት ከኤምኤን አዲስ ቴሌቪዥን የሚተላለፈውን ዜና ነው። በድጋሚ ለመላ የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል አደረሳችሁ ለማለት እንወዳለን። ወደ ቀሪ ዜናዎቻችን እናልፋለን። ምንም አይነት ፈተናና ስቃይ ቢኖር ትንሣኤን ማስቀረት እንደማይቻል ኢየሱስ ክርስቶስ አስተምሮናል ሲሉ የክርስትና እምነት መምህራን ገለጹ። የክርስቶስ ትንሣኤ በዓል የምናከብረው ስለ እኛ ሲል ለከፈለው መስዋዕትነት ምስጋና ለማቅረብና ክብር ለመስጠትም ነው ብለዋል መምህራኑ። ዳንኤል መላኩ በዚህ ዙሪያ ተጨማሪ አለው። በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ በዓላት መካከል በዓለ ትንሣኤ በቀዳሚነት ይጠቀሳል። በዓሉ ጌታ ኢየሱስ ክርስቶስ የእርቅና የይቅርታ ትርጉምን የገለጠበት ምሕረትና እድነትን ያረጋገጠበት በዓል እንደሆነም በእምነቱ ተከታዮች ዘንድ ይታምናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዲስ አበባ አገረ ስብከት የመንበረ ልዑል ቅዱስ ማርቆስ ቤተ ክርስቲያን የስብከተ ወንጌል ኃላፊ መጋቢ ሚስጥረ ብሩካ ሳመረ እና ዘላለም የክርስቶስ ክብር መገለጥ ቤተ ክርስቲያን አገልጋይ የሆኑት ነቢይ ጥላውን ጸጋዬ ትንሣኤ እህሊናችን ህሊናችን ለነሳ የሚያነሳሳ እና አሮጌውን ነገር መስቀል ላይ መቅረቱን የሚያሳይ ባህል ነው ይላሉ። ክርስቶስ ተነሳ ብለን ስናከብር አንደኛ የእኛን ከሞታን መነሳት እያሰብ እንደሆነ ሁሉ ሰው ከልቡና እንቅልፍ መንቃት አለበት። ካለመስራት ወደ መስራት፣ ተስፋ ከመቁረጥ ወደ ተስፋ መያዝ ይሄ በህሊና ውስጥ መሞታል፣ ህሊ ላይ ይሞታል። ከዚህ በኋላ ሀገሬስ፣ ከዚህ በኋላ ስኔስ፣ አግብቼ ሰርቼ ተምሬ ከብሬ አልኖርም ብሎ ይሞታል እና ይህን ትንሳኤ ትንሳኤ ስናከብር የራሱን ትንሳኤ የልቡና ትንሳኤ ያንቀላፋ፣ ቅዱስ ጳውሎስ ንቃ ይላል። ክርስቶስ ያበራላል። አሁን እስከዛሬ ተኝተን ነበር። ሰው ለመልካም ስራ ለጥሩ ነገር እንዲነሳ መጽሐፍ ቅዱስ ያዛል። የክርስቲያን አባቶች ምን አለ ሰው ቢነግሩን፣ ምንድን ነው ክርስቶስ ከሙታን ተይዞ ተነስቷል። ይሄም ለእኛ በኩር ነው። እኛም ሞተን እንደማንቀር እንደምነሳ፣ አርብና እሑድ ለእኛ ብዙ ያስተምሩናል ብዬ አስባለሁ። ለእኛ በጣም ብዙ እንደ አገር እንደ አገር መማር ከቻለን ሌላ ብዙ መማር አያስፈልግም። ልመልከት ካለ ሊመለከተው የሚችል ምሳሌ ሊሆነው የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ አለና፣ አሮጌውን ነገር ማስወገድ ቂሙን፣ ጥላቸውን በማስወገድ ወደ እሁድ መምጣት ወደ ትንሣኤው መምጣት አሮጌውን ነገር መስቀል ላይ መግደል መቻል። ይሄ በጣም ውሳኔም ይፈልጋል። በእውነት መመኘት ብቻውን ትርጉም አይሰጥም። መወሰን ይፈልጋል። መወሰን ጌታ ኢየሱስ ክርስቶስ ልሙትላችሁ ብሎ አስቦ ተመኝቶ አይደለም ወስኖ ክብሩ ን ትቶ ወርዶ ጨክኖ ያንን ሁሉ ሲቃይ ታግሶ ነው የሄደው መወሰን ይፈልጋል ነገሩ መጨከን ይፈልጋል መብትን መተው ቀላል ነገር አይደለም ክብርን መተው ቀላል ነገር አይደለም ሙገሳን ትቶ እየተዋረዱ የሚያዋርደኝን ለማዳን መሄድ በጣም ቀላል ነገር አይደለም ነገን ግን መመልከት ካለብኝ እሁድን ግን መመልከት ካለብኝ ትንሣኤን መመልከት ካለብኝ መሞትን መታገስ አለብኝ እምቢ ማለትን አይቀ ወይ ክብሬ ይቅር ግድ የለም ስሜም ለጥቂት ጊዜ ይቅርብኝ ትንሣኤ ናፍቀን ቀን አናመጣው የሞተ ነው የሚነሳው የክርስቶስ ትንሣኤ በአዳምና በእግዚአብሔር መካከል ለዘመናት ተገንብቶ የቆየውን የጸብ ግድግዳ እስከ ወዲያኛው ያፈረሰ ከምክራ በኋላ ያለን ትንሣኤ ማንም ሊያስቀረው እንደማይችል ማሳያ የሆነና የክርስቶስ እምነት መሠረት መሆን የቻለ ነው ይላሉ መምህራኑ ክርስቶስ እንዳይነሳ ጲላጦስ ድንጋይ አስቀምጧል። ትንሳኤውን ለማስቀረት ወታደሮችን አስቀምጧል። ትንሳኤውን ለማስቀረት ወታደሮች ተቀምጠዋል። መቃብሩ ላይ ድንጋይ ተቀምጠዋል። ማህተቡ ነበረ በታምረማ ኢየሱስ እንደምናርበ ይህን ሁሉ ግን ክርስቶስ ሊይዘው አልቻለም። ስለዚህ ሰው እንደ ሀገር ስንኖር ብዙ የሚነገሩ ብዙ የሚወሩ ብዙ እውነትን የሚከሩ ነገሮች ይገጥሙናል። እዚህ ይህን ሁሉ ፈንቅ የምንነሳበት ቀን አለችን። እውነት ሲወጣ ሐሰት መግቢያ የላትም። ጌታ የሱስ ክርስቶስን ትንሳኤ ያው ለማመስገን እርሱን ለማክበር ለሰራልን ስራ ደግሞ በብዙ ምስጋና፣ በብዙ ዝማሬ፣ በብዙ ሆታ ምላሽ ለመስጠት ነው የምናስበው። በእርግጥ ጌታችን መድኃኒታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ገደማ አካባቢ ሁላችን እንደምናውቀው በቅዱስ መጽሐፍም ላይ እንደተጻፈልን የስቅለቱ እለት በማንም ሰው ሊረሳ የሚችል አይደለም። ምናልባትም ደግሞ የዛሬን ያክል እናስበዋለን። የእለቱ እለት በቃ የዛሬን ያክል ጌታ ኢየሱስ ክርስቶስ ዛሬ የተሰቀለ ያክል እስኪሰማን ድረስ ልንረሳው የምንችለው አይደለም። የትንሣኤ በዓልን ስናስብ ማኅበራዊ ትስስራችን የሚጠነክርበት፣ ለችግር የተጋለጡ ወገኖቻችን የምንደግፍበት በዓል ሆኖ እንዲያልፍ ሁላችንም የድርሻችንን መወጣት አለብን ሲሉ መምህራኑ መልእክት አስተላልፈዋል። የተለያዩ ሀገራት ኤምባሲዎችና አምባሳደሮች የኢየሱስ ክርስቶስ የትንሣኤን በማስመልከት ለክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። በኢትዮጵያ የሩሲያ አምባሳደር ኢቬግኒ ተረኪ ባስተላለፉት የእንኳን አደረሳችሁ መልእክት በዓሉ የሰላምና የደስታ እንዲሆን በመመኘት የበዓል ወቅት ለኢትዮጵያውያን ጤና፣ ሰላምና ተስፋን ይዞ እንዲመጣ እምነት አለኝ ብለዋል። በኢትዮጵያ የአሜሪካን አምባሳደር ሀቪ ማሲንጋ በኢትዮጵያና በመላው ዓለም የትንሣኤ በዓልን ለሚያከብሩ ክርስቲያኖች በዓሉ የደስታ እንዲሆን ተመኝተዋል። በዓሉ ወቅት ደስታ፣ በረከት፣ መልካም ነገርና ዳግሜ የመታደም ስሜት ይዞ እንዲመጣም ተስፋ አደርጋለሁ ነው ያሉት። በኢትዮጵያ የእስራኤል ኤምባሲ ለክርስትና እምነት ተከታዮች የደስታና የበረከት እንዲሆን ልባዊ ምኞቱን ገልጿል። በተመሳሳይ በኢትዮጵያ ኢራን ኤምባሲና የኤምባሲ ሰራተኞች ለመላው የኢትዮጵያውያን ክርስቲያኖች መልካም የትንሳኤ በዓል እንዲሆን በመኘት በዓሉ የደስታና የበረከት ይሁን ሲሉም ገልጸዋል። በኢትዮጵያ የፓኪስታን አምባሳደር አቲፍ ሸሪፍ ሚያን በትንሳኤ በኢትዮጵያ የትንሣኤ በዓል ለምታከብሩ በሙሉ መልካም በዓል እንዲሆንላችሁ እመኛለሁ ብለዋል። በኢትዮጵያ የዩናይትድ ኪንግደም ኤምባሲ የበኩሉ ለክርስትና እምነት ተከታዮች በዓሉ የደስታና የበረከት እንዲሆን ተመኝቷል። በተመሳሳይ የኔዘርላንድስ፣ ስዊድን፣ አልጄሪያ፣ አውስትራሊያ፣ ጀርመን፣ ጣሊያንና ስሪላንካ ኤምባሲዎች ለክርስትና እምነት ተከታዮች በሙሉ መልካም የትንሣኤ በዓል ይሁንላችሁ ሲሉ የመልካም ምኞት መልእክታቸውን አስተላልፈዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤ ሃያ አምስተኛውን የጉራራ ቅርንጫፍ ተስፋ የምገባ ማዕከልን ስራ አስጀምረዋል። የትንሣኤ በዓል ኢየሱስ ክርስቶስ ያለ ቀለም፣ ሃይማኖትና ቋንቋ ልዩነት ለሰው ልጆች መዳን ራሱን አሳልፎ ፍቅርን በተግባር ገልጿል ያሉት ከንቲባ አዳነች አቤ መሰል ሰው ተኮር ተቋማትን ከተለያዩ ባለድርሻ አካላት ጋር በመተባበር ገንብቶ ወደ አገልግሎት በማስገባት ለዜጎች ፍቅርንና ክብርን የምናሳይባቸው ይሆናሉም ብለዋል። የጌታችን የኢየሱስ ክርስቶስ የትንሳኤ በዓል የሚያሳየን ፍቅርን ነው። ሰውን ልጅ በቀለም በዘር በሃይማኖት በጾታ በቋንቋ ሳይለይ ለሁሉም ስለ ፍቅር የከፈለው ዋጋ መጽሐፍ ቅዱስ ይነግረናል። እንዲህ አይነት ፍቅር በየትኛውም መንገድ እስከ ሕይወት መስዋዕትነት ድረስ ከሌላ ከየትም ሊገኝ አይችልም። እኛም ይህንን የትንሣኤ በዓል ስናከብር ለወገኖቻችን ለህዝባችን የምናካፈለው በሱ ምሳሌነት መሰረት ፍቅርን ነው። ዛሬ እዚህ የከፈትነው የምገባ ማዕከል እናንተን ምግብ ማቅረብና መመገብ ብቻ ሳይሆን እንደምንወዳችው ወገኖቻችን ቤተሰቦቻችሁን ቤተሰቦቻችን እንደሆናችው የምናረጋግጥበትና ይሄው ስለቀረበላችሁ እንኳን ደስ ያላችሁ ማለት እወዳለሁ። የአቅመ ደካሞችን ህይወት ለመቀየር ላይ የአዲስ አበባ ከተማ አስተዳደር በትኩረት እየሰራ ስለመሆኑ የተናገሩት ከንቲባ ወይዘሮ አዳነች አቤ አቅመ ደካሞችና በዝቅተኛ ኑሮ ደረጃ ላይ የሚገኙ ወገኖች ምገባ የሚያገኙባቸው የምገባ ማዕከላትን ማስፋት ላይ በትኩረት እየተሰራ ነው ብለዋል። 2014 ጀምረን በቀን አንድ ጊዜ ምግብ ማግኘት የማይችሉ የከተማችን ነዋሪዎች በቀን አንድ ጊዜ ንጹህ ምግብ እጃቸውን ታጥበው ትኩስ ምግብ መብላት እንዲችሉ ስናደርግ ቆይተናል። በዚህ ሂደት እስካሁን ድረስ 24 ምገባ ማዕከላቶች ተከፍተው ስንመግብ ነው የቆየ ነው። ዛሬ ደግሞ 25ተኛውን እና 26ተኛውን የትንሣኤ በዓልን ምክንያት በማድረግ ስራ እናስጀምራለን። ከተማችን በአንድ በኩል ምግብ ተርፎ ይደፋበታል፣ በሌላ በኩል ደግሞ እንደዚህ በቀን አንድ ጊዜ ምግብ ለማግኘት የሚቸገሩ ሀገር ያገለገሉ ለማህበራዊ ችግር ተጋላጭ የሆኑ እንዲሁም በተለያየ መንገድ አቅመ ደካማ የሆኑና በጉብዝናቸው ወራት ብዙ የሰሩ ወገኖችን እናገኛለን። ይሄ ልዩነት መጥበብ አለበት ብለን ነው እየሰራን ያለ ነው። ፈጣሪ አምላክ የተመሰገነ ይሁን። አሁን ከተማችን ላይ 2013 እና ከዛ በፊት እንደምናየው አይነት አናይም፣ በጣም ቀንሷል። በአንድ በኩል እንመግባለን፣ ጊዜዊ ችግርን አብረን ለመሻገር ጥርሳችንን ነክሰን ከልብ እየሰራን ነው። በሌላ በኩል ደግሞ እንደዚህ አይነት ችግር አገራችን ውስጥ ከመሰረቱ እንዲፈታ ዘላቂ ልማት እንዲሰራ 24/7 እየሰራን ያለ ነው። በዛም በኩል ፈጣሪ አምላክ አሳብቶልናል። በጣም ደስ ይለናል። ማዕድን በማጋራት አዲሱን የምገባ ማዕከል ወደ ስራ ያስገቡት ከንቲባ አዳነች አቤቤ በቀጣይም በቋሚነት በማዕከሉ ማህበረሰቦችን የሚመግቡ ተባባሪ አካላትንም ምስጋና ቸረዋል። ይህንን ስራ ስንሰራ ምንም እንደ መንግስት ብቻችን የሰራ ነው የለም። በርካታ የከተማችን ባለሀብቶችን በማሳተፍ አብረውን እንዲቆሙ አብረውን እንዲሰሩ የበረከቱን ተካፋይ እንዲሆኑ በማድረግ ነው። ይህንን ሀያ አምስተኛውን የምገባ ማዕከል ቅድም ሲነገር እንደነበረው ገንብተው እንደዚያ እንጣለው ምገባውንም ጭምር በየቀኑ ለማቅረብ ይኸው በፊታችው ውል የፈረሙት ከኛ ጋራ የመግባቢያ ሰነድ የፈረሙት የአያት ሪል ስቴት ናቸው። እጅ ጋርገን በእናንተ ስም በራሴ ስም በከተማው አስተዳደር ስም እናመሰግናቸዋለን። መስጠት አያጎልም፣ ማካፈል አያጎልም። በተለይ ለሚገባቸው በትክክለኛው ሰዓት በትክክለኛው ሚዛን ካካፈልን በርካታ በረከትን እናገኝበታለን። የየካ ክፍለ ከተማም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤ በመዲናዋ ላለው ሁሉን አቀፍ ልማት እንቅስቃሴ እውቅናና ሽልማት አበርክቷል ሲል የዘገበው ሪፖርተራችን ተመስገን ይመር ነው። ወደ ውጪ መረጃችን እንሻገራለን። የዘንድሮ የፋሲካ ወይም ትንሣኤ በዓል ባልተለመደ ሁኔታ በመላው ዓለም በተመሳሳይ ቀን ዛሬ እየተከበረ ይገኛል። ከዚህ በፊት የካቶሊክና የኦርቶዶክስ ክርስቲያን እምነት ተከታዮች የኢየሱስ ክርስቶስን ትንሣኤ በተለያዩ ቀናት ነበር የሚያከብሩት። ዘንድሮ ግን ቀኑ እኩል በመግጠሙ ምክንያት መላው የዓለም ክርስቲያን የክርስቶስን ትንሣኤ